በአካባቢው ያለውን የመልማት እድል እያደናቀፈ ያለው የሰላም ችግር በዘለቄታ እንዲፈታ የማዕከላዊ ጎንደር ዞን የምስራቅ ደምቢያ ወረዳ ነዋሪዎች ጠየቁ። በምስራቅ ደምቢያ ወረዳ በዘንጋጅ ቀጠና ህዝባዊ የሰላም ውይይት ተካሂዷል። የውይይቱ ተሳታፊዎች አካባቢው ሰላምና ልማት የሚሻ መሆኑን ጠቅሰው ለዘላቂ ሰላም እንቅፋት የሆኑ አካላትን በመለየት እርምጃ መውሰድ ይገባል ብለዋል። ትምህርት ቤቶች ንብረታቸው ተዘርፎ በመዘጋታቸው ተማሪዎች ለመሀይምነትና ለተለያዩ ችግሮች እየተጋለጡ በመሆኑ ትምህርት እንዲጀምር ሁሉም ሊረባረብ ይገባል ብለዋል። በውይይቱ ላይ የተገኙት የምስራቅ ደምቢያ ወረዳ ዋና አስተዳዳሪ አቶ ሀብቴ ብርሌ አካባቢው ትርፋ አምራች ቢሆንም ህገ ወጦች የተለያዩ ወንጀሎችን በመፈጸም ልማቱን እያደናቀፉ መሆኑን ተናግረዋል። ሰላምን ለማጽናት የተለያዩ መድረኮች መካሄዳቸውን የገለጹት ዋና አስተዳዳሪው በቀጣይም ማህበረሰቡ የተዘጉ ትምህርት ቤቶች እንዲከፈቱና ልጆቹን ወደ ትምህርት ቤት እንዲልክም መልእክት አስተላልፈዋል። የማዕከላዊ ጎንደር ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ድግስ መለሰ በበኩላቸው በአካባቢው እየተከናወኑ ያሉ በርካታ ልማቶች እየተደናቀፉ በመሆኑ ማህበረሰቡ ከልብ ተወያይቶ ችግሮችን በዘላቂነት እንዲፈታ ጠይቀዋል። ማህበረሰቡ ከመንግስት የጸጥታ መዋቅር ጋር በመሆን አካባቢውን ሊጠብቅ እንደሚገባም መልእክት አስተላልፈዋል። በአካባቢው የተገኘውን አንጻራዊ ሰላም ዘላቂ ለማድረግ የህግ ማስከበር ስራው ተጠናክሮ እንደሚቀጥል የ62ኛ ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል መሐመድ ከማል ተናግረዋል። መረጃው የማዕከላዊ ጎንደር ዞን የመንግስት ኮሚኒኬሽን መምሪያ ነው።